ሰላም ጤና ይስጥልኝ። የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ዛሬ የተለያዩ መረጃዎችን ይዘናል። አርሰናልን የተመለከቱ መረጃዎች ወጥተዋል ከዝውውር ጋር በተያያዘ በተለይ ጋብሪኤል ማጋሌሽ እና ቶማስ ፓርቲን የተመለከቱ የዝውውር መረጃዎች ወጥተዋል። ከዛ ባለፈ ማርቲን ዙቢመንዲን የተመለከተ መረጃ ወጥቷል። አርሰናል ተጫዋቹ እንደሚፈልገው ይታወቃል። ስለዚህ ጉዳይ እናነሳለን። ማንቸስተር ዩናይትድም ከዋይኒ ሩኒ አስተያየቱን ሰጥቷል። ማንቸስተር ዩናይትድ ስለሚከተለው የዝውውር መንገድ ስለዚህ ጉዳይም እንነግራችኋለን። ሌሎች ከሊቨርፑል ጋር የተያያዙ ከቼልሲ ጋር የተያያዙ አጫጭር መረጃዎችንም ወደ እናንተ እናደርሳለን። አብራችሁን እንድትቆዩ እንጋብዛለን። ቀዳሚ ወደምናደርገው ጉዳይ እንለፍ። አርሰናል በዘንድሮ የውድድር ዘመን ጠንካራ ተፎካካሪ እንዲያደርጉት ካደረጉ ነገሮች መካከል የተከላካይ መስመሩ ይጠቀሳል እና በተከላካይ መስመሩ ላይ ደግሞ በተለይ ጋብሪኤል ማጋላይሸና ዊሊያም ሳሊባ የፈጠሩት ጥምረት ተጠቃሽ ነው ማለት ይቻላል። ምናልባት በአውሮፓ ከኢንተር ሚላን የማይተናነስ ጠንካራ የተከላካይ መስመር ገንብተዋል ማለት ይቻላል። አርሰናሎች በዘንድሮ የውድድር ዘመን በፕሪሚየር ሊጉ ሁለተኛ ደረጃ ላይ ናቸው። ከዛ ባሻገር በርካታ ግቦች አይቆጠሩባቸውም፣ እንደሚታወቀው የአርሰናል የተከላካይ መስመር በዘንድሮ የውድድር ዘመን ማለት ነው። ለዚህም በዋናነት የሚጠቀሰው የሁለቱ ተጫዋቾች ጥምረት ነው። ነገር ግን አሁን ይሄንን ሊረብሽ የሚችል አንድ መረጃ ተሰምቷል። ጋብርኤል በፒኤስጂ ጋብርኤል ማጋሌሽ አሁን በጉዳት ላይ ነው የሚገኘው። ነገር ግን ከሳውዲ አረቢያ ክለቦች ፍላጎት እንደመጣ ተነግሯል። ተጫዋቹ በሳውዲ አረቢያ ክለቦች ይፈለጋል። አርሰናልም በዚህ ጉዳይ ምቾት የተሰማው አይመስልም። የተጫዋቹን ዝውውር ለማደስ ከወዲሁ እንቅስቃሴ እያደረገ እንደሆነ እየተነገረ ይገኛል። አርባ ሁለት ጨዋታዎችን አድርጓል በዘንድሮ የውድድር ዘመን። ጋብሪኤል ማጋሌሽ በጣም ወሳኝ የአርሰናል ተጫዋች መሆኑን አሳይቷል በዘንድሮ የውድድር ዘመን። ነገር ግን ከሳውዲ አረቢያ ክለቦች የዝውውር ጥያቄ ሳይቀርብለት እንዳልቀረ ነው የተነገረው። በተከላካይ መስመር ላይ ባደረገው እንቅስቃሴ በተጨማሪ በ አየር ላይ ኳስ አጠቃቀሙ የተሻለ እንደሆነ ይታወቃል። ጋብሪኤል ማጋሌሽ በዘንድሮ የውድድር ዘመንም አምስት ግቦችን ማስቆጠር ችሏል እና አሁን ተጫዋቹ በጥብቅ እየተፈለገ ነው። 27 ዓመቱ ነው። በአርሰናል ቤት እስከ 2027 የሚያቆይ ኮንትራት አለው። ይሁንና ይህንን ኮንትራት ማራዘም እንደሚፈልጉ ነው አርሰናሎች የተናገሩት። ጎል ዶት ኮም ይዞ የወጣው መረጃም ይህንን ያመለክታል። ተጫዋቹ በአርሰናል እንዲቆይ ጥብቅ ፍላጎት አላቸው ተብሏል። አርሰናሎች ጋብሪኤል ማጋሌሽ ከሳውዲ አረቢያ ጥያቄ ሊቀርብለት ይችላል ተብሎ እየተጠበቀም ቢሆን የእሱ ፍላጎት እስካሁን ይፋ አልሆነም። ነገር ግን አርሰናል በጥብቅ እየተከታተለው እንደሆነ ተሰምቷል። ይህንን ጉዳይ የተጫዋቹን ውል ለማራዘም ከወዲሁ እየተንቀሳቀሰ እንደሆነ ነው እየተነገረ የሚገኘው። አርሰናል በቀጣዮቹ ጊዜያት ፔሲጂን በአውሮፓ ቻምፒዮንስ ሊግ ግማሽ ፍጻሜ ይገጥማል። ተጫዋቹ የጉልበት ጉዳት አጋጥሞት እንደማይሰለፍ ይታወቃል። ነገር ግን ተጫዋቹ በቀጣይ ወደ ሌሎች ክለቦች ወይም ደግሞ ከሳውዲ አረቢያ የሚመጣ ጥያቄ ካለ ወደዛ ሊዘዋወር ይችላል ወይ የሚለው በይፋ አልታወቅም። ነገር ግን አርሰናሎች ለዚህ ጥያቄ ተዘጋጅተው የተጫዋቹን ውል ለማራዘም ከወዲሁ እየተንቀሳቀሱ እንደሆነ ተነግሯል። በሌላ ያርሰናል ዜና አርሰናል የቶማስ ፓርቲን ኮንትራት እንዲሁ ለማራዘም እንቅስቃሴ እንደጀመረ ተሰምቷል። አርሰናል በክረምቱ ምናልባት ሊለቁ ይችላሉ ተብለው የሚጠበቁ ተጫዋቾችን ከወዲሁ የያዘ የውል ማራዘሚያ ሊያቀርብላቸው እንደሚችል እየተነገረ ይገኛል። አንዱ ቶማስ ፓርቲ እንደሆነ ተነግሯል። ተጫዋቹ ከክለቡ ሊለቅ እንደሚችል እየተነገረ ነበር። ምናልባት ኮንትራቱ ሊያበቃ ይችልና ከክለቡ ጋር ያለው ቆይታ ያበቃል የሚሉ መረጃዎች ሲወጡ ነበር። በዚህ ዚህ ላይ በአርሰናል ቆይታው ጥሩ እንቅስቃሴን አድርጓል ማለት ይቻላል። በአርሰናል በሊጉ ካደረጋቸው 34 ጨዋታዎች ውስጥ 31 ጨዋታዎች ላይ መሳተፍ ችሏል ቶማስ ፓርቲ። ይህ በአርሰናል ቤት ያለውን የተፈላጊነት ደረጃ የሚያሳይ ይመስላል። ለዚህም ነው አርሰናሎች በዋናነት የተጫዋቹን ውል ለማራዘም እየተንቀሳቀሱ የሚገኙት የሚሉ መረጃዎች ወጥተዋል። ከአርሰናል ጋር በተያያዘ ሌላ አንድ መረጃ እናንሳ። አርሰናል የማርቲን ዙቢሜንዲን ዝውውር ለማጠናቀቅ ጥብቅ የሆነ እንቅስቃሴ እያደረጉ እንደሆነ ተሰምቷል። ሪያል ሶሲዳድ የሚገኘው ማርቲን ዙቢሜንዲ በተለያዩ ክለቦች ይፈልጋል። በተለይ ሪያል ማድሪድ የቶኒ ክሩስ ተተኪ እንዲያደርገው ይፈልጋል ተጫዋቹን ይፈልገዋል። እንደ ዘሰን የተባለው የእንግሊዝ ጋዜጣ ከሆነ ሪያል ማድሪድ ተጫዋቹን ሊቀማ ይችላል የሚሉ ስጋቶች አሉ ነገር ግን አርሰናል በተጫዋቹ ዝውውር ጉዳይ ኮንፊደንት ነው የሚል መረጃዎች ወጥተዋል በዛሬው እለት እና ተጫዋቹ በክረምቱ የዝውውር መስኮት አርሰናልን በእርግጠኝነት ይቀላቀላል የሚሉ መረጃዎች ወጥተዋል 51 ሚሊየን ፓውንድ አርሰናል ለሪያል ሶሲዳድ ይከፍላል ተብሏል ለዝውውሩ ለማንኛውም ዙቢሜንዲ አርሰናልን በይፋ ሊቀላቀል ይችላል የሚሉ መረጃዎች ከወዲሁ እየተሰሙ ይገኛሉ ወደ ማንቸስተር ዩናይትድ እንሄድና አንድ መረጃ እናንሳ። ሩበን አሞሪም በዛሬ ሁለት ፕሬስ ኮንፈረንስ ሰጥተው ነበር። በመግለጫቸው ላይ ብዙ ነገሮችን አንስተዋል። በዋናነት ካነሱት ነገሮች መካከል ምናልባት በውሰት ያሉት ተጫዋቾችን ይገኝበታል። አንቶኒን ጨምሮ ራሽፎርድ በውሰት እንደሚገኙ ይታወቃል። እና እነዚህን ተጫዋቾች በተመለከተ ማንቸስተር ዩናይትድ ራሱ ስለ ተጫዋቾቹ መቆየት ወይም ደግሞ አለመቆየት እራሱ ይወሰናል የሚል አስተያየትን ሰጥተዋል። ተጫዋቾቹ በዛ ባሉበት ቦታ ጥሩ እንቅስቃሴን እያደረጉም ቢሆን ለማንቸስተር ዩናይትድ ጥሩ ነው የሚል አስተያየትን ሰጥቷል። ክለቡ የቆይታቸውን ሁኔታ ይወሰናል የሚል አስተያየታቸውን ነው የሰጡት። በተደጋጋሚ ባለፉት ጊዜያት ማንቸስተር ዩናይትድ ተጫዋቾቹ ወደ ማንቸስተር ዩናይትድ እንዲመለሱ አይፈልጉም የሚሉ መረጃዎች እየወጡ ነበር። ማንቸስተር ዩናይትድ የፋይናንሽያል ቀውስ አለበት፣ ይህንንም ለማድረግ ተጫዋቾቹን መሸጥ ይፈልጋል የሚሉ መረጃዎችም ሲወጡ ነበር። እና ከማቲያስ ኩኛም ጋር የተያያዙ አስተያየቶች ተነስተዋል። ሩበን አሞሪም ተጫዋቹን ለማስፈረም በጊዜ መንቀሳቀስ እንዳለባቸው እና በጊዜ ሊያልቅ እንደሚችል ነው የተናገሩት። አሁን በጉዳዩ ላይ ቁርጥ ያለ ነገር ከመናገር ተቆጥበዋል። ከማንቸስተር ዩናይትድ የዝውውር እቅድ ወይንም ደግሞ አካሄድ ጋር በተያያዘ የቀድሞው የማንቸስተር ዩናይትድ ተጫዋች ዋይኒሩኒ አስተያየቱን ሰጥቷል እና ማንቸስተር ዩናይትድ አሁን እየተከተለ ባለው የዝውውር ፖሊሲ ትኩረት ማድረግ ያለበት ለቡድኑ የትኞቹ ተጫዋቾች ይመጠናሉ የሚለው ነው እንጂ ትልልቅ ሱፐርስታሮችን መሰብሰብ አያዋጣም የሚል አስተያየቱን ሰጥቷል ዋይኒ ሩኒ። እና ቡድኑ በዋናነት ማተኮር ያለበት የተረጋጋ ስቴብል የሆነ ስኳድን መገንባት ላይ ነው የሚል አስተያየቱን ነው የሰጠው ዋይኒ ሩኒ። እና ማቲያስ ኩኛንም የተመለከተ አስተያየት ሰጥቷል። 25 ዓመቱ ነው ኩኛ ጥሩ ተጫዋች ነው። ነገር ግን ባለፉት ዓመታት በአንድ ተጫዋች ላይ የተንጠለጠለ ነገር አያስፈልግም ቡድኑ እንደ ቡድን መገንባት አለበት የሚል አስተያየቱን ሰጥቷል። ከዚህ በፊት ትልልቅ ተብለው የመጡ የማንቸስተር ዩናይትድ ተጫዋቾች ማንቸስተር ዩናይትድ መጥተው መላመድ እንዳልቻሉ ነው ሩኒ የተናገረው። ለዚህም ቡድኑ እንደ በመዋቅር ደረጃ መሰራትና እንደ ቡድን መንቀሳቀስ የሚያስችለውን ቁመና ሊኖረው ይገባል የሚል አስተያየት ሰጥቷል ዋይን ሩኒ። እና በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ያለበት የፋይናንስ ገደብ ለማንቸስተር ዩናይትድ የዝውውር ሁኔታ በክረምቱ ፈተና ሊሆን እንደሚችልበት ገልጿል። ስለዚህ የማንቸስተር ዩናይትድ አካሄድ ቡድኑን በመዋቅር ደረጃ ማዋቀር በሚቻልበት መንገድ ላይ ነው መሆን ያለበት የሚል አስተያየት ሰጥቷል። ሱፐርስታሮችን ከመሰብሰብ ባሻገር በዋናነት መሰራት ያለበት በክለቡ መዋቅር ወይም ደግሞ ስትራክቸር ላይ ነው የሚል አስተያየቱን ሰጥቷል ዋይኔ ሩኒ ቼልሲን የተመለከተ መረጃ እናንሳ። በኢንዞ ማሪስካ ስር በዘንድሮ የውድድር ዘመን ቼልሲ ጥሩ እንቅስቃሴ እያደረገ ይገኛል። በሳለፍ ነው ጊዜያት የተዳከመ ወይም የተቀዛቀዘም ቢሆን ለአውሮፓ ቻምፒዮንስ ሊግ ቦታ የተፎካከረ ይገኛል። አሁን የቀሩት ጥቂት ጨዋታዎች ናቸው። አሁን በአውሮፓ ቻምፒዮንስ ሊግ በሚያሳትፈው ቦታ ላይ አይደለም ቼልሲ ያለበት ደረጃ። አሁን ስድስተኛ ደረጃ ላይ ነው ያለው። ነገር ግን ያደረጋቸው ጨዋታዎች 33 ናቸው። ሌሎች ማንቸስተር ሲቲን የመሰሉ ቡድኖች ያደርጉት ጨዋታ 34 ነው እና ምናልባት ቀሪ አንዱን ጨዋታ የሚያደርግ ከሆነ 60 ነጥብ ሆኖ አራተኛ ደረጃ ላይ የሚቀመጥ ይሆናል። በተመሳሳይ ኖቲንጋምም ያደርገው ጨዋታ 33 ነው። ስለዚህ ያን አንድ ቀሪ ጨዋታ የሚያሸንፍ ከሆነ 63 ነጥብ በመያዝ እንደውም ማንቸስተር ሲቲንም ቀድሞ መቀመጥ የሚችልበት ሁኔታ አለ። ስለዚህ የአውሮፓ ቻምፒዮንስ ሊግን ስፍራ ለመያዝ የሚደረገው ፉክክር ከወዲሁ በርትቷል። ይህንን አስመልክቶም ኢንዞማሬስካ ቡድኑ ካለፉት ዓመታት ጊዜ የተሻለ እንደሆነ ተናግረዋል። አሁን ባለፉት ሶስት ዓመታት ቼልሲ በአውሮፓ ቻምፒዮንስ ሊግ መድረክ ላይ አልነበረም፣ ሲሉ ተደምጠዋል ኢንዞማሬስካ። አሁን ያለንበት ደረጃ የተሻለ ነው፣ የአውሮፓ ቻምፒዮንስ ሊግ ቦታን ለመያዝ እየተፎካከረን እንገኛለን የሚል አስተያየት ሰጥተዋል። ቼልሲ በዘንድሮ ውድድር ዘመን ጥሩ እንቅስቃሴ እያደረገም ቢሆን አሁን የሚገኝበት ደረጃ የአውሮፓ ቻምፒዮንስ ሊግ እንዲሳተፈ ያደረገውም ቀሪዎቹ ጨዋታዎች ደግሞ በፕሪሚየር ሊጉ ከባድ የሚባሉ ናቸው። ምናልባት እነሱን ጨዋታዎች በትኩረት ተጫውቶ ማሸነፍ ይገባዋል፣ በቀጣዩ የአውሮፓ ቻምፒዮንስ ሊግ ለመሳተፍ ማለት ነው። በአውሮፓ ቻምፒዮንስ ሊግ መሳተፉ ደግሞ ፋይናንስ ረገድም የሚሰጠው አወንታዊ ነገር አለ። ስለዚህ ቡድኑ በሚገባ መጫወት አለበት። ቀሪ ጨዋታዎቹ የቼልሲ ከባድ የሚባሉ ናቸው። ምናልባት እነሱን በትኩረት ተጫውቶ የማያሸንፍ ከሆነ በአውሮፓ ቻምፒዮንስ ሊግ ይሳተፋል ማለት አዳጋች ነው። አሁን በነገው ዕለት ኤቨርተንን ይገጥማል በሜዳው ነው የሚያደርገው ይህንን ጨዋታ። ከዛ ውጪ ሊቨርፑል፣ ኒውካስል፣ ማንቸስተር ዩናይትድ እና ኖቲንግሃም ፎረስት ናቸው የቀሩት ጨዋታዎች ማለት ነው። ከነዚህ ቡድኖች ጋር ነው የሚያደርገው ጨዋታውን። እነዚህን ጨዋታዎች በብቃት ማሸነፍና መወጣት ይገባዋል። ከዛ ባሻገርም የተቀናቃኝ ቡድኖቹን ነጥብ ማጣል ይፈልጋል። ቢያንስ አሁን ባለው የነጥብ ሁኔታ ወይም ደግሞ ወረቀት ላይ እንደሚታየው ማለት ነው እና ነገር ግን ኢንዞማሬስካ በዘንድሮ የውድድር ዘመን የተሻሉ እንደሆኑ ነው የተናገሩት ። ሊቨርፑልን የተመለከተ አንድ መረጃ እናንሳ። የሊቨርፑሉ የመሀል ተከላካይ ኮናቴ በዘንድሮው የውድድር ዘመን ከቨርጅል ቫንዳይክ ጋር ተጣምሮ በርካታ ጨዋታዎችን አድርጓል። በቡድኑ ምናልባት አሁን ከፓሪስን ጀርሜን ፍላጎት መጥቷል ተብሏል። ተጫዋቹን የማስፈረም ፍላጎት አለው ፒኤስጂ። ስለዚህ የተጫዋቹን ውል ለማራዘም ፍላጎት አሳይቷል። ሊቨርፑል ተጫዋቹን ማጣት እንደማይፈልግ ተገልጿል እና በተጫዋቹ የኮንትራት ውል ዙሪያ ንግግር ያደርጋሉ ተብሎ ይጠበቃል። ነገር ግን ይህ የማይሳካ ከሆነ ተጫዋቹ ክለቡ ተተኪውን የመፈለግ ሁኔታ ውስጥ ይገባል ተብሏል። ለዚህም ደግሞ የቦርንማውዙ ሂውሰን ተመራጭ እንደሆነ እየተነገረ ይገኛል። የበርንማውዙ ተከላካይ በተለያዩ የአውሮፓ ቡድኖች ይፈለጋል። ቼልሲን ጨምሮ ሌሎች ሪያል ማድሪድን ጨምሮ የተለያዩ ቡድኖች የተጫዋቹ ፈላጊዎች ናቸው። ይህንን ተጫዋች የሚተኩበት ተተኪ ሂውጅሰን ይሆናል ተብሎ እየተጠበቀ ይገኛል። ለማንኛውም የተጫዋቹን ኮንትራት ለማደስ እንቅስቃሴ የመጀመራቸው ተሰምቷል። ቀያዮቹ የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ በቀጣይ ዓመት ቡድናቸው በጣም ጠንካራ ሆኖ ሊመጣ እንደሚችል ነው የዛቱት። በዘንድሮ የውድድር ዘመን ያልተጠበቀም ባይሆን ተዳክሞ ታይቷል። ማንቸስተር ሲቲ ባለፉት ዓመታት የፕሪሚየር ሊጉን የንግስና መንበር ይዞ እንደነበር እናስታውሳለን። በተደጋጋሚ ዋንጫዎች ማንሳት ችሏል። ምናልባት በእንግሊዝ በተከታታይ ዋንጫዎችን በማሳካት ከዛ በተጨማሪም የአውሮፓ ቻምፒዮንስ ሊግን አንስቶ ነበር። ፔፕ ጋርዲዮላ ቀጣይ ለሊጉ ዋንጫ እንፎካከራለን፣ እንሻሻላለን፣ ቀጣዩ የውድድር ዘመን የተለየ ይሆናል ሲሉ ተናግረዋል። ፔፕ ጋርዲዮላ ከእሁዱ የኖቲንጋም ፎረስት ጨዋታ በፊት ነው ይህንን ያሉት። በቀጣይ ቡድናቸው ጠንክሮ እንደሚመጣ ተናግረዋል። ማንቸስተር ዩናይትድን የተመለከተ አንድ መረጃ እንጨምር። ማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ለማንቸስተር ዩናይትድ መጫወት የሚፈልጉ በርካታ ተጫዋቾች መኖራቸውን ገልጸዋል። ማንቸስተር ዩናይትድ በዘንድሮ ውድድር ዘመን 14ኛ ደረጃ ላይ ይገኛል በ38 ነጥብ። ነገር ግን የተለያዩ ተጫዋቾች ማንቸስተር ዩናይትድን መቀላቀል ይፈልጋሉ የሚል አስተያየታቸውን ሰጥተዋል። ሩበን አሞሪም ተጫዋቹ ቡድኑ ትልቅ ስም ያለው ነው። የዩሮፓ ሊግ ጨዋታ ይቀራቸዋል። በ አውሮፓ ቻምፒዮንስ ሊግ ለመሳተፍ ማለት ነው። ምናልባት ተጫዋቾች አንድ ቡድን ሲመርጡ በአውሮፓ ቻምፒዮንስ ሊግ የመጫወት እድል እንዲኖራቸው ማረጋገጥ ይፈልጋሉ። ይሄ በተደጋጋሚ የታየ ነገር ነው። ነገር ግን ሩበን አሞሪም ማንቸስተር ዩናይትድን መቀላቀል የሚፈልጉ በርካታ ተጫዋቾች አሉ የሚል አስተያየታቸውን ሲሰጡ ተደምጠዋል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝናቸው ስፖርታዊ መረጃዎች ይህንን ይመስላሉ። አብራችሁን ስለቆያችሁን አመሰግናለን። መልካም ጊዜ